ውዶች የዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። እና ደስ ያለኝ ነገር ምን እንደሆነ ልንገራችሁ። አንደኛ የጽናትና የኪራ አንድ መሆን፣ ሁለተኛ ደግሞ ብዙ ውጣ ውረድ በመካከላቸው እየተፈጠረ ዞሮ ዞሮ በቃ ፍቅራቸው ምንም ነገር ሳይቀንስ ጭራሽ እንደውም በቃ ፍቅራቸው የሌለ ነው ጨምሮ የተገኘው ማለት ነው። በጣም ደስ ብሎኛል። እንኳንም አንድ ሆኖ ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ፣ በዓለም ዳርቻም ያላችሁ እግዚአብሔር አምላክ ይጠብቃችሁ። ሀገራችንን እግዚአብሔር አምላክ ሰላም ያደርግልን። ለዚህ ቻናል አዲስ ሲሆናችሁ እንዲሁም ደግሞ የጽናት ድራማ እንደ ኔሱስ ሲሆነባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። በጣም ደስ ብሎኛል። ምክንያቱም ጽናትን ብዙ ነገር ገጥሟታል፣ ብዙ ውጣ ውረዶች ገጥሟታል። ከዚህ በፊትም ሰራተኛውን አስሰራም። ከዛ በፊት በቃ ያው ሁላችንም ተመልክተነዋል። ነገር ግን ጽናትንና ኪራ የሚለያይ ብዙ ነገሮች፣ ውጣ ውረዶች ተፈጥረው ነበረ። ዞሮ ዞሮ አሁን ላይም አንድ ሆነዋል ማለት ነው። የእነሱ አንድ መሆን ነው በጣም ያስደስተኝ። እንደውም ኪራኔና አንቺ ተጋብተን በቃ ቆንጆ ቆንጆ ልጆችን ብንወልድስ ብሎ ሲያማክራት ማለት ነው ፍቅሩን ከገለጸ በኋላ። ነገር ግን እሷ ምን ብትለውጥ ነው እንዴ መጀመሪያማ፣ ሽማግሌ መላክ አለብን። ነገር ግን እውነትህን ነው አታፍርብኝም? አላሳፍርህም ስትለው፣ እንዴ እንዴት እንደዛ ትያለሽ? እንዴት እንደዚህ አይነት ቃላት ትጠቀሚያለሽ? እኔ እኮ በጣም ነው የምወድሽ እኔ እኮ በጣም ነው ማፈቅርሽ ሁለተኛ እንደዚህ አይነት ነገር እንዳታወሪ አላት ማለት ነው። ለምን እሷ አታፍርብኝም ወይ የምትልበት ምክንያት ሰራተኛ ስለሆነች፣ አንተ እኮ አለቃዬ ነህ፣ አንተ እኮ አሰሪዬ ነህ፣ እኔ እኮ ሰራተኛህ ነኝ። እና እውነትህን ነው ግን ትለዋለች። ምክንያቱም ያው ደግሞ ደጋግሞ ስለሰበራት ጽናት ትሰጋለች። ጽናትም እኮ ትወደዋለች፣ ታፈቅሯለች። ያው ሁለቱም በአደባባይ በግልጽ ተናግሯል እንደሚዋደዱ እንደሚፋቀሩ። ያው በመካከላቸው ውጣውረድ እየተፈጠረም የሚያለያቸው ነገር ቢበዛም ዞሮ ዞሮ ይገናኛሉ። ያው በፍቅር ውስጥ ስንኖር እውነት ለመናገር ብዙ ነገሮች እንደሚፈጠር ሁላችንም በደንብ አርገን ነው የምናውቀው። እና ለዚህ ይሄ የጽናት ድራማ ትምህርት ነው ማለት ነው ትረዳላችሁ ብዬ አስባለሁኝ። እስኪ እናንተ የተረዳችሁትንና እንዲሁም ደግሞ ምን ተማራችሁ አስተያየታችሁን እንደተለመደ በኮሜንት አስቀምጡ። ብዙዎቻችሁ ጽናትና ኪራ አንድ ቢሆኑ ብላችኋል። አሁንም አንድ ሆነዋል። ደስ ይላል። የምር እንደውም ሸማግሌ አሁኑኑ ካልሽኝ እንደውም እልካለሁ ብሎ አሁን ላይ የተጧጧፈ ጽድት ያለ ፍቅር ጀምረዋል። በጣም ደስ ብሎኛል። አንድ በመሆናቸው በጣም ነው ደስ ያለኝ እና እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እና ከዚህ በፊትም በቃ አፈቅርሻለሁ እወድሻለሁ ወድሽ አለሁ በሚል ሀሳብ ፍቅሩን በገለጸላት በጣም ፈርታ ነበር። በጣም በጣም በጣም ደንግጣ ነበር። የደነገጠችበት ምክንያት ከአንዴም ሁለቴም ያው የሰባበራትን ምክንያት፣ ያስከፋትን ምክንያት የተለያዩ ምክንያቶች ናቸው። በፍቅር ዙሪያም ሳይሆን ማለት ነው። ነገር ግን በፍቅር ዙሪያ እወድሻለሁ አፈቅርሻለሁ ሲላት አላመነችም። በቃ በድጋሜም የሚሰብራት መስሏት ፈርታ ነበር የሸሸችው ነገር ግን እሷም እንደምታፈቅረው እንደምትወደው በስተመጨ መረሻም ግልጽ አደረገችለት እሱም ግልጽ አደረገላት፣ ማለት ነው። እና ደስ የሚለው ነገር ዞሮ ዞሮ አንድ መሆናቸው ነው። ቤቲ ከሆነ ያው መጨረሻዋ እብደት ሆኖ ቀርቷል። ለእኔ ለእኔ የሚል ሰውና ራስ ወዳጅ ሰው መጨረሻው እንዲህ ነው የሚሆነው ማለት ነው። ጽናትዬ ግን በጣም ጀግናና ጠንካራ ሴት ናት። ብዙ ነገር ሲፈጠር ጥንካሬዋ በጣም ተመችቶኛል። በተለይ ለሴቶች በጣም በጣም በጣም የእሷ ጥንካሬ በጣም ነው የሚጠቅመን። እንደዚህ ጠንካራ መሆን አለብን፣ ለሚመጣብን ነገር ዝግጁዎች መሆን አለብን፣ መጠንከር አለብን። ብዙ ነገር በሕይወቷ ላይ ተፈጥሯል። ያው ድራማ ቢሆንም ለብዙዎች ትምህርት እንደሚሆን ነው የሚያስተላልፉት ማለት ነው። በጣም እኔ ብዙ የተማርኩትና የተረዳሁት ነገር አለ ማለት ነው። እና ጽናትዬ በነገራችን ላይ በጣም ትዕግስተኛ በጣም በቃ ትዕግስተኛ ነው። ሰራተኛ ሆናም ስሰራም በቃ በጣም ጎበዝ ናት ማለት ነው። እና ሲቀጥልም በጣምም ጠንካራም ስለሆነች ዞራ ዞራ የኪራ ልብ ውስጥ ገብታለች። በጣም ደስ ብሎኛል። ሁለቱም ያው በመፈቃቀራቸው አንድ በመሆናቸው ደስተኛ በመሆናቸው የእነሱ ደስታ ደግሞ የእኛ ደስታ ነው። በጣም እኔም ደስ ያለኝ በድጋሚ እንኳን ደስ ያላችሁ ማለት ነው። ለምን ብሶቻችሁ ቤቲ መታ። ባለፈው ፍቅራቸውን ስትበጠብጥ በጣም ነው የተጨነቃችሁት። እንዲያው ከቤት አታወጧትም አታባራትም እንዴ ስትለ ነበር። ያው ድራማ ነው ለድራማ ነው የሚሰሩት ነገር ግን ዞሮ ዞሮ ያው ቤቲ እራስ ወዳጅ በመሆኗ እና አንደኛ ራስ ወዳጅ በመሆኗ ሁለተኛም ደግሞ ያው ስለምትወደው ስለምታፈቅረው ይመስለኛል። ያው እንደምታፈቅረው እንደምትወደው ከአንዴም ሁለቴም ም ሶስቴም በግልጽ ተናግረው ነበረ። እኔ ግን መቼም ያንቺ ልሆን አልችልም ብሏታል። በዛን ሰዓትም ግን በቃ በጉልበትም በተለያየ መንገድ ሞክራለች። እውነት ለመናገር ከአንዴም ሶስቴም አራቴ ሞክራለች። በቃ ኪራን የራሷ ብቻ ለማድረግ ያላደረገችው ጥረት የለም። ዞሮ ዞሮ ግን ራስ ወዳጅነት ደግሞ ራሳችንን መልሶ እንደሚጎዳን እዚህ ጋር እወቁ ማለት ነው። ለኔ ለእኔ የምንለው ነገር ዞሮ ዞሮ ራሳችንን እንደሚጎዳ በቤቲ ትረዳላችሁ ብዬ አስባለሁ። አሁን ላይ ቤቲ ጎዳናን የወጣችው እንደውም ከቤት ውጪ ልን ብሎ ነው ያባረራት። ምክንያቱም ያደረገችው ድርጊት ጥሩ ስላልነበረ ማለት ነው። በቅን ልብ ሳይሆን በጉልበትና በዓመፅ የምንቀርበው ፍቅር መጨረሻው ከባድ ነው፣ የሚያስጠላ ነው የሚሆነው። ምክንያቱም በዛን እሷም ወዳ ሳይሆን ኪራን የራሷን ለማድረግና የምታፈቅረውን ፍቅረኛዋን ያለማጣት ስትል ብዙ በደሎችን፣ ብዙ ተንኮሎችን ሰርታለች። በጉልበትም፣ በገንዘብም፣ በተለያየ መስመር በተለያየ መንገድ ተጠቅማለች። ነገር ግን ለትንሽ ጊዜ ያው የተወሰነ ጊዜ ያው ያለመስማማት ቢፈጠርም በኪራና በጽናት መካከል ዞሮ ዞሮ ያው ለኔ ለኔ የምንለው ነገር ዞሮ ዞሮ አይሳካልንም ማለት ነው። ነገር ግን ኪራና ጽናት ለትንሽ ጊዜ ኪራ ግን ብዙ ሁሉንም ነገር ሚስጥሩን ስለሚያውቅ ነው። በሰአቱ ብንብለሽ ከህይወቴ ውጭ ይልኛለው። ምክንያቱም በጸባይ ቤቲን የያዛት ይሄ ሚስጥር በአደባባይ እንዳይወጣ ነው። አያችው የኪራን ሲስተም። ቀለበቱን ላስርልሻለው፣ በቃ ለ እንዳንቺ የሚወደኝ የለም፣ እኔ ማስብበት አለው ሲል፣ እኔ ጠርጥሬ ነበረ ሌላ እኔ እንደውም የጠረጠርኩትኝ ቀለበት ላስረላት ነው ሲል ኮስተር ብሎ እውነት አልመሰለኝም። እንደውም ቀለበቱ ለጽናት ይሆናል ብዬ ነበረ። ግን ዞሮ ዞሮ ይኸው አንዱ ሆኑ። ደስ የሚለው ነገር ሽማግሌ ሊልክ ነው። ሁሉም ነገር በቃ ተስተካክሎ አልቋል። በቀጣይ ደግሞ በሰፊው ከዚህ የበለጠ ያማረ እንደሚሆን ተስፋ አደርጋለሁ ማለት ነው። በቃ ልጅ የመውለድም ጉጉትም አላቸው በጣም ነው ደስ የሚለው እና እስቲ እናንተ እስቲ የተሰማችሁን አስቴታችሁን፣ ኮሜንታችሁን አስቀምጡ ማለት ነው። እና በጣም እኔ ደስ ብሎኛል። የቤት ነገር ግን ያው አይዞሽ ማለት ነው። በጣም ነው የምታሳዝነው። እንደዛም ሆኖ ጽናትዬ አለቀሰች ማለት ነው። ከዛ ኪራ ለምንድን ነው የምታለቅሹ እያለ እንቧን እየጠረገ አቀፋት አባበላት። ለምን ታለቅሻለሽ ጽናቴ? ሲላት እንዴ እኔ እኮ የቤቲ እንደዚህ መሆን እኮ በጣም ነው የከፋኝ። ቤቲ እኮ አበደች እኮ አላየሃትም እንዴ ኪራ ስትለው፣ ወይ አንቺ እኮ መልካም ሴት ነሽ፣ አንቺ እኮ ጥሩ ሴት ነሽ አላት። ለጽናት ማለት ነው። ምክንያቱም እንደዚ እኔ እኮ ጥሩ ሴት መልካም ሴት አትበለኝ፣ እኔ ከተፈጥሮዬም እንደዚህ ነኝ ስትለው ማለት ነው። ኪራ ኧረ አንቺ መልካም ሰው ነሽ፣ እንደዛ ያን ሁሉ በደል ያን ሁሉ ውጣ ውረድ ያን ሁሉ አንደኛ አንደኛ ልጅሽን አሳጣችሽ፣ ያው እርጉዝ እያለች መርዛ ጠጥታት ነበር ከዚህ በፊት ከኪራ ጋር ልትለያያቸው። አዎ አንደኛ መርዝ አጠጣችሽ፣ ሁለተኛ ደግሞ ብዙ በደል፣ ሶስተኛ ደግሞ ራቁትሽን በአንድነት አንድነት አዲሷ ሰራተኛ ነች እሷን ፎቶ አንሺ፣ ይሄን አልብር እከፍልሻለሁ ብላ በእንደዛ ማስፈራርታሽ እኔን ለመውሰድ ወይም ደግሞ እኔና አንቺን ለመለየት ብዙ ጥረት አድርጋ ነበር። እንደዚህም በደል ደርሶብሽ እሷን ልጅ ትወጃታለሽ አለ። ነገር ግን እሷ ምንድን ያለችው አይ እኔ እኮ ከዚህ በፊትም እኮ አስጠንቅቃኝ ነበረ እኔ ያለኪራ መኖር አልችልም፣ እና አስጠንቅቃኝ ነበር ብላ ለኪራ ስትነግረው እንደውም እያለቀሰች ማለት ነው ጽናቴ ስትነግረው፣ እሱ ደግሞ አንቺ እኮ ምንም አላጠፋሽም፣ አንቺ እኮ መልካም ሴት ነች፣ ምንም ያደረግሽው ነገር የለም ኪራ አላት ማለት ነው። ምክንያቱም የእሷ ማበድ የእሷ እንደዚህ መሆን እኔ ከፍቶኛል በጣም ነው ቤቲ እኮ ያሳዘነችኝ፣ አላየሀትም እንደ ምን እንደምትመስል ብላ አለቀሰች ማለት ነው ያ ሁሉ በደል ያ ሁሉ ነገር ደርሶባት እውነት እንደገና መልሳ ለቤት ያዘነችላት ማለት ነው። ያው ቤቲም አይፈረድባትም፣ ምንም ማድረግ አይቻልም። ምክንያቱም ይሄን ሁሉ ያደረገችው የኔ ይሆን ይሁን እንዴ የኔ ብቻ በቃ አደረግኩትኝ በሚለው በቃ አንዳንዴ እኮ በጉልበት የምናደርጋቸው ነገሮች መቼም አይጠቅሙንም። በጉልበትና በአመፅ የምንጠቀማቸው ነገሮች መቼም መቼም ሊጠቅሙንም አይችሉም። ለጊዜው ልንጠቀም እንችላለን፣ ለጊዜው ያለውን ነገር ልንጠቀም እንችላለን ግን ዞሮ ዞሮ እውነቱ ደግሞ ሲወጣ መጨረሻው ውርደት ነው ማለት ነው በዛን ሰዓት ብዙ ሚስጥር አንድነት ብታምቀው መጨረሻ ላይ አምቀው አልቻለችም ያለውን ሚስጥር ተነፈሰች ለማን ለኪራ ማለት ነው ኪራ ይሄን ነገር ስለሚያውቅ ጽናትን እንድትቀርብ ወይም ደግሞ አንድነትም ለጽናት እንዳትነግር አስጠነቀቃት ጽናትን እንደሚጠላ አስመስሎ ከቤቲ ጋር በቃ ቤቲን መስሎ በስተ መጨረሻም በሲስተም ሚስጥሩ እንዲወጣ አስደረገ ማለት ነው አያች ደስ የሚል ነገር ነው እና ዞሮ ዞሮ ጽናት እየነጻ ወጣች ማለት ነው ጽናት በስጋት ነው የሞተችው ምን ተፈጥሮ ነው ምን አይቶብኝ ነው ለምን እንደዚህ በቅስፈት ራቀኝ ለምን ሸሸኝ ስትለው ነበር ግን በጣም ስለሚወዳትና ስለሚያከብራትና ስለሚያፈቅራት እንዲሁም የወደፊት የልጆች እናት ትሆኛለሽ እኔና አንቺ ተጋብተን ምርጥ ምርጥ ልጆችን እንወልዳለን በሚለው ተስፋ ሰንቀው ነበረ ነገር ግን የእነሱን ፍቅር ለማጨለም ቤቲ ደግሞ ታጥቃ ብትነሳም ዞሮ ዞሮ አልተሳካላትም እና ይሄን ይመስላል። ስለዚህ ማለት የምፈልገው ነገር ምንድነው፣ ለኛ ለኛ የምንለው ነገር የራሳችን ባልሆነ ነገር ላይ ትኩረት ባናደርግ ጥሩ ነው ማለት ነው። ያው ፍቅር ማለት የሌሎችን ደስታ እኛ የምንደሰትበት ነው በቀላሉ ሲቀጥል። አሁን ቤቲ ያው ድራማ ስለሆነ ነው። ነገር ግን እኔ እንደተረዳውት ከሆነ የኔ ብቻ አድርጓለሁ የኔ ብቻ ይሁን ብላ እሷ በዛን ሰዓት በገንዘብ እንዲሁም ደግሞ በሰራተኛዋ ተጠቅማ ነው ብዙ ነገሮችን አድርጋለች። ለተወሰነ ጊዜ ማለት ነው ብታደርግም፣ ዞሮ ዞሮ ራሷ ነው ከገንዘቡ አልሆነች ከፍቅረኛ አልሆነች ከራሷ አልሆነች ከሁሉም ነገር መጨረሻ ላይ ባዶ ሆና ቀረች። እንዲሁም ወደ እብደት ነው ፍቅሩ ወደ እብደት ተቀይሮ ቁጭን ያለው ቪዲዮ እንደተመለከት ነው እንዳየነው ማለት ነው። እና ከባድ ነው። ስለዚህ ለእኔ ለእኔ ለእኔ የምንለው ነገር አንደኛ ራሳችንን ይጎዳናል፣ ሁለተኛ ራሳችንን ያሳጣናል። ምክንያቱም በቃ ለእኔ ብቻ ይሁን አንድ ሰው ያፈቀራችሁ ሰው የማያፈቅራችሁ የማይፈልጋችሁ ከሆነ ለዛ ሰው በፍጹም መስዋዕት አትክፈሉለት ምክንያቱም የእናንተ አይደለም የሌላ ሰው ነው ስለምታፈቅሩት ስለምትወዱት ብቻ ያ ሰው ለእናንተ ሊሆን አይችልም ምክንያቱም የሁለታችሁ ልብ አንድ ማይሆን ከሆነ ልትቀጥሉ ስለማትችሉ ማለት ነው ልትቀጥሉ ስለማትችሉ ስለዚህ እናንተ ያልሆነ ነገር ላይ ድርቅ ማለት አያዋጣም ማለት ነው ያው ማለት ፈልገው ምንድን ነው የቤትን ተመልከቱ። የቤቲ ለኛ ምሳሌ ነው ማለት ነው። ስለዚህ የራሳችን ባልሆነ ነገር ላይ ድርቅ ከምንል ያንን ሰው ብንፋተው ይሻለዋል። ነገር ግን ይሄ ያው ድራማ ስለሆነ ነው። ድራማው ደግሞ ለሌሎች ትምህርት እንዲሆን ነው የሚያስተላልፉት። አንዳንዴ ከድራማ የምንማረው ትምህርቶች አሉ፣ ጀስት ፈታ የምንልባቸው የምንዝናናባቸው ብዙ ነገሮች አሉ በነገራችን ላይ ማለት ነው። ስለዚህ ቤቲ የሰራች ያለችው ድራማ ለሌሎች ትምህርት እንዲሆን ለምን ብዙም ጊዜም ራስ ወዳጆች ስንሆን ራሳችንን እንጎዳለን። በቃ ራሳችንን እንጎዳለን። አንደኛ ከፍቅራችን አንሆንም፣ ሁለተኛ ከሁሉም ነገር በቃ በጣም ነው የምንጎደው። ስለዚህ ለእኔ ለእኔ የሚል ነገር እንደሚጎዳን እወቁ። ድራማ የተሰራው ምንድን ነው፣ ራስ ወዳጅነት አይጠቅምም። በቃ ለእኔ ለእኔ የምንለው ነገር ዞሮ ዞሮ ራሳችንን እንደሚጎዳን እወቁ ማለት ነው። እኔ እንደተረዳሁት ነው። እናንተ የተረዳችሁትን አስቴታችሁን እንደተለመደ በኮሜንት አስቀምጡ ማለት ነው። በጣም ድራማው ተመችቶኛል። የጽናት ድራማ በጣም ምርጥና በጣም አሪፍ ነው። በጣም የምወደው ድራማ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ይያላችሁ የመጣሁት ቪዲዮ ይሄንን ይመስላል። በጣም ወዳችኋለሁ። በጣም አከብራችኋለሁ። ባይ ባይ።